የአርሶ አደሩን ህይወት ለመለወጥ በዘርፉ በርካታ ስራዎች እየተሰሩ ውጤቶችን ማየት ቢቻልም አሁንም የሚጠበቀውን ግብ ለማድረስ ትኩረት ተሰጥቶ እየተሰራ ስለመሆኑ ማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል የቢሮ ኃላፊና የእርሻ ዘርፍ አስተባባሪ አቶ መላኩ ባፋ ተናግረዋል። በአሁኑ ጊዜ በዓለማችን በአየር ንብረት ለውጥ ምክንያት የተለያዩ ችግሮች ሲከሰቱ እናያለን። በሀገራችንም በኢትዮጵያ በአየር ንብረት ለውጥ ተጽዕኖ ምክንያት በሰብልም በእንስሳትም የተለያዩ በሽታዎች ሲከሰቱ፣ የጎርፍና የመሬት መንሸራተት፣ የመሬት ናዳ፣ የድርቅ፣ የዝናብ መቆራረጥና የአየር ንብረት መዛባት ችግር በልማታችን በግብርና ልማት እድገትና ምርታማነት ላይ ከፍተኛ ተጽዕኖ እያደረገ ያለበትን ሁኔታ የምናስተውለው ነው። አርሶ አደሩ ከግብርና ባለሙያዎችና አመራሮች የሚሰጠውን ተግባር እየፈጸመ በመገኘቱ ውጤቱን እየተመለከተ እንደሆነ ነው አቶ መላኩ ባፋ የገለጹት። በተሰሩ የአፈርና ውሃ ጥበቃዎች መኖና የተለያዩ እጽዋቶችን በመትከል ለእጽዋት ለእንስሳት መኖ የሚሆኑ እጽዋቶችን በመትከል የእንስሳት ምርታማነትን የሰብል ምርታማነትን ለማሳደግ ከፍተኛ የሆነ ስራ እየተሰራ አርሶአደሩም ህብረተሰቡም ተጠቃሚ መሆን ጀምረዋል። ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል በጋራ ክንድ ሊሰራ እንደሚገባም ነው የክልሉ ግብርና ቢሮ ምክትል የቢሮ ኃላፊና የጽህፈት ቤት ኃላፊ አቶ አህመድ ሀቢብ የተናገሩት። ሀገር በተበታተነ ሁኔታ አትለምም። ቅድም የምንለው ግብዓት ማቅረብ ሚሆን ቴክኖሎጂ መቀበልም የሚሆን በተደራጀ ሁኔታ ቅድምና ድህነትን ላይ መዝመትም የሚሆን ማሸነፍ ይቻለው ስንደራጅ ነው። የግብርናውን ዘርፍ በማዘመንና አስፈላጊ ሁሉ ትኩረት ከተሰጠው ለሀገር የሚሰጠው ፋይዳ የጎላ ሊሆን እንደሚችል ነው የጽህፈት ቤቱ ኃላፊ አቶ አህመድ ሀቢብ የገለጹት። መሬቱም አገግሞ አየርም ተጠብቆ የአፈር ክለትም ተጠብቆ አርሶ አደሩ ተጠቃሚ ከሆነ የውጭ ምርትን ለምሳሌ እንደ ቡናን እንደ ሮዝመሪን የተለያዩ ምርቶችን እያመረትን እናለ ነው። በጥራት አምርቶ ለውጭ ገባ ማቅረብ ነው። ያን ስናደርግ ቅድም የምንለውን ዶላር እናስመጣለን፣ ሀገሪቷ ትጠቀማለች ማለት ነው። የግብርናውን ዘርፍ ውጤታማ ለማድረግ እየሰሩ ከሚገኙት ፕሮጀክቶች አንዱ ካልም ፕሮጀክት ዘርፉን በስፋት እያገዘና አርሶ አደሩ ጋር ውጤት እያመጣ ስለመሆኑ ነው የዘርፉ አስተባባሪ አቶ ወንደውሰን ከበደ የተናገሩት። ዘርፍ ብዙ የሆነ በተጨባጭ ሁኔታ የሚታዩ የአካባቢ መራቆት የነበሩ በኢንካም ጄኔሬሽን አክቲቪቲ ጋር ተያይዙ የሰውን ኑሮ ማሻሻያ ስራዎችን እንዲሁም የእኔነት ስሜትን ፈጥሮ በራሳቸው ሀብት ያለምንም ክፍያ በራሱ ጉልበት ህብረተሰቡን በጥሩ ደረጃ ላይ እየቀየረ ያለበት ሁኔታ ነው ያለው። የአርሶ አደሩን ምርትና ምርታማነትን ለማሳደግ በሚደረገው ጥረት የተለያዩ ባለድርሻ አካላት በሀላባ ዞን ቁሊቶ ከተማ በተደረገው ውይይት መድረክ ተገኝቶ ካልም ፕሮግራም ያመጣቸውን ለውጦች ተናግረው በቀጣይ ትኩረት ከተሰጠው ይበልጥ ውጤት ማምጣት እንደሚችል ነው ሀሳብ የሰጡት። ያው ካልም ከመጣ ስራው ከጀመረበት ጊዜ አንስቶ በተለይም ከዚህ ከሴቶች ተሳትፎ አንጻር ከሴቶች ተጠቃሚነት አንጻር በተለይ ከኢኮኖሚ በዋተርሼድ ውስጥ ወይም በተፋሰሱ ውስጥ ሴቶች እስከ ሰላሳ ፐርሰንት ያሉት በዋተርሼድ ውስጥ ተጠቃሚ እንዲሆኑ የተደረጉ ያሉ ነገሮች አሉ። ከኑሮ ማሻሻል ጋር ተያይዘው በምናይበት ሁኔታ በፍየል በማደለብ ዶሮ በማርባት፣ አሁን ደግሞ በተለይ ከዚህ ከማዳበሪያ አሲዳማነት እያመጣ ከመምጣቱ የተነሳ በቨርሚ ኮምፖስት ላይ ሴቶች የበለጠ ተሳታፊ ሆነው ተፈጥሮ ማዳበሪያ ተጠቃሚ እንዲሆኑ እየተሰሩ ያሉ ስራዎች በጣም ውጤት እያስገኙ ነው። ይህ ፕሮግራም የጀመረው በ2012 በኢትዮጵያን አቆጣጠር ነው። ከዛ ወዲህ በከምባታ ዞን በሰባቱም ወረዳዎች የተለያዩ ስራዎችን እየሰራ ቆይቷል። ውጤት ብዙ ውጤት አምጥቷል ከዚህ ከአየር ንብረት ለውጥ ጋር ተያይዞ ሰው በራሱ ጊዜ በፈቃደኝነት የተለያዩ የአፈርና ጥበቃ ስራዎችን እየሰራ አካባቢውን በአረንጓዴ አሻራ በመሸፈን የአካባቢውን የማላበስ ስራ በመጀመሪያ ደረጃ ሰርቷል እና የተፈጥሮ ሀብት ለዋና ለግብርና ዋና መሰረት እንደመሆኑ መጠነ በተለይ እንግዲህ ግብርናን ወደ ከፍተኛ ደረጃ ለማድረስ የተፈጥሮ ሀብት አያያዝ ስርአት በደንብ መኖር አለበት መሬት በአግባቡ መያዝ አለበት። ከጎርፍ መከላከል አለብን። አረንጓዴ ልማት ላይ በተለይ በደንብ መስራት አለብን። ከነዛ ጋር የተያያዘ ስለሆነ አሁን ይሄን መድረክ እንደ ጥሩ አጋጣሚ ተጠቅመን በዛ ዙሪያ ላይ ዲስከስ እያደረግን ነው።